ሰላም እንደምናረፈዳችሁ ውድ የኢትዮጵያን ታይምስ ተከታታዮቻችን፣ የዕለቱን ዘገባዎች በሰዓቱ ይዘን መተናል። ተከታተሉ። ከአገልግሎት ሰዓት ውጭ በተቋሙ አካባቢ መቆምም ሆነ አላስፈላጊ እንቅስቃሴ ማድረግ በጥብቅ የተከለከለ ነው ሲል የኢሚግሬሽን እና ዜግነት አገልግሎት አሳወቀ። መስሪያ ቤቱ ከሰኞ እስከ አርብ ከጠዋቱ 12 ሰዓት እስከ 8 ሰዓት ድረስ መገብ መደበኛ አገልግሎቶችን ከ9 ሰዓት እስከ ምሽቱ 4 ሰዓት ደግሞ የአስቸኳይ ፓስፖርት አገልግሎቶችን እንደሚሰጥ ገልጿል። መስሪያ ቤቱ በተጨማሪም ከዚህ ከሚጠቀሱት ቀናት ውጪ እና ሰዓት ውጪ የሚመጡ ደንበኞችን እንደ ስጋት እንደሚመለከትም ጨምሮ ገልጿል። በአዲስ አበባ፣ አዳማ፣ ድሬዳዋ፣ ደሴ፣ አዋሳ፣ ባህር ዳር፣ ጅጅጋ፣ መቀሌና ጅማ፣ ሆሳዕና እንዲሁም የአመለከቱ ደንበኞች አገልግሎቱ እንደደረሳቸው በቴሌግራም ቻናላቸው እንዲሁም በሌሎች የሶሻል ሚዲያ አማራጮች ስማቸውን ተከታትለው በእለቱ መገኘት እንደሚኖርባቸውም ጨምሮ ገልጿል። አገልግሎት መስሪያ ቤቱ አያይዞም የደንበኞች የትራኪንግ ቁጥራቸውን በቴሌግራም ቦት ወይም ደግሞ በድርጅቱ ዌብሳይት ፓስፖርት ይሲስ ጂቪ ኢቲ ላይ በማስገባት ስማቸው የደረሰ ደንበኞች በዕለቱ መጠው መስተናገድ የሚችሉ መሆኑን ጨምሮ ገልጿል። ከሰሞኑ የጤና ባለሙያዎች እንቅስቃሴ ጋር ተያይዞ ከአርባ ምንጭ ዩኒቨርሲቲ እና ከአርባ ምንጭ አጠቃላይ ሆስፒታል ተወስደው የነበሩ ሶስት ዶክተሮች በአስር ሺህ ብር ዋስ መፈታታቸውን ቤተሰቦቻቸው ለቲክቫህ ገልጸዋል ሲል ሪፖርታ ተደርጓል። ባሳለፍነው ዓርብ ዕለት ለስብሰባ ትፈለጋላችሁ ተብለው በተወሰዱበት እንዲታሰሩ የተደረጉት የህክምና ባለሙያዎች ዛሬ ፍርድ ቤት በሰጠው ትዕዛዝ መሰረት በዋስ ከእስር እንዲፈቱ ተደርጓል ሲል ጨምረው ገልጸዋል። ፍርድ ቤቱ ፖሊስ አስፈላጊ ናቸው የሚላቸውን መረጃዎች አደራጅቶ ለግንቦት ሰባት እንዲያቀርብ ማዘዙንም የዶክተሮቹ ቤተሰቦች ቲክቫ ነግረውኛል ሲል አስታውቋል። በተያያዘ ዜናም የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት የሆኑት አቶ ዮናታን ዳኘው በጸጥታ ኃይሎች በትናንትና እለት ለንግግር ትፈለጋለ ተብሎ ከተያያዙበት መፈታታቸውንም ጨምረን ሰምተናል። ዛሬ ለኢትዮጵያን ታይምስ በደረሰ መረጃ መሰረት በአለርት ሆስፒታል የሚገኙ ባለሙያዎች ሙሉ በሙሉ በሚባል ደረጃ ከእነ ማኔጅመንት ጭምር ዛሬ ስራ አለመግባታቸውንም ሰምተናል። በሆስፒታሉ የሚሰራ አንድ የጤና ባለሙያ ለኢትዮጵያን ታይምስ እንደተናገረው ባለሙያዎቹ በዋትሳፕ ግሩፕ የተለያዩ የመረጃ ደብዳቤዎችን ሲለዋወጡ እንደቆዩም እንዲሁም ስራ ላይ የሚገኙ ከትናንት ጀምሮ ስራ ላይ የነበሩ ባለሙያዎች ዛሬ እንዳይገቡ እርስ በርስ በተላላቁ የጽሁፍ መልእክት መሰረት ሁሉም የጤና ባለሙያዎች ዛሬ በስራ ገበታቸው ላይ እንዳልተገኙም መረጃ ምንጩ ጨምሮ ተናግሯል። ኢትዮጵያውያን ስደተኞች ከጅቡቲ ለመውጣት የሶስት ወራት ጊዜ እንዲሰጣቸው ጥያቄ ቀረበ። በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያውያን ሀገሪቱን ለቀው ለመውጣት የሶስት ወር ጊዜ እንዲሰጣቸው ይፋዊ ጥያቄ ማቅረቡን በጅቡቲ ያለው የኢትዮጵያ ኮሚኒቲ እና የሃይማኖት አባቶች ህብረት በጋራ ጠየቁ። የህብረቱ አባል እንደሆኑት አንድ አባት ከሆነ በእነዚህ አካላት እየተደረገ ያለው የሽምግልና ጉዞ በዜጎች ላይ የእንግልትና የመብት ጥሰት እንዳይፈጸም አስተዋጽኦ አድርጓል ሲሉም ተናግረዋል። አያይዘውም ይህን ጥያቄ ለሀገሪቱ ፕሬዚዳንት ጽህፈት ቤት ለሀገር ውስጥ ውስጥ ጉዳይ ሚኒስተር እና ለውጭ ጉዳይ ሚኒስተር በደብዳቤ አቅርበናል ያሉት አባት በዜጎቻችን በቂ ዝግጅት አድርገው ከሀገር እንዲወጡ አሊያም ህጋዊ ሆነው ቀኑ እንዲራዘምላቸው ስንል ጠይቀናል ብለውም ገልጸዋል። መረጃው የቲክቫህ ኢትዮጵያ ነው። የቀድሞ የሜቴክ አመራሮች ከፍተኛ ኪሳራ አስከትሏል በሚል ምርመራ እንዲደረግባቸው ተጠየቀ። የመንግስት ወጪ አስተዳደር እና ቁጥጥር ቋሚ ኮሚቴ የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ አመራሮች በድርጅቱ ላይ ለደረሰው ከፍተኛ የአራት ቢሊዮን ብር የበጀት ጉድለት እና ለሌሎችም ችግሮች ተጠያቂ እንዲሆኑ የፍትህ ሚኒስተር ጥልቅ የሆነ ምርመራ እንዲያቀርብ ጥሪ አቅርበዋል። ጥያቄው የቀረበው ኮሚቴው በኢትዮ ኢንጂነሪንግ ግሩፕ ቀደም ሲል ሜቴክ ተብሎ በሚጠራው የፋይናንስ አፈጻጸም ላይ ባደረገው ክትትልና የኦዲት ግኝት ሪፖርቶች ላይ በመወያየታቸው ነው። ሪፖርቱ ከ2013 እስከ 2015 ባሉት ዓመታት ግሩፑ ከምርት ሽያጭ ሊያገኝ ከሚገባው 5.538 ቢሊዮን ብር ውስጥ 1.267 ቢሊዮን ብር ብቻ ማግኘቱን ይገልጻል። የኮሚቴው ቋሚ ሰብሳቢ ወይዘሮ የሺመቤት ደምሴ የህዝብ ሀብት በከንቱ በወደመበት ወቅት የነበሩ አመራሮች ተጠያቂ መሆን አለባቸው ሲሉም ተናግረዋል። የፍትህ ሚኒስትርም ጥልቅ የሆነ ምርመራ በማድረግ ተጠያቂነትን እንዲያረጋግጥ ጨምረው አሳስበዋል። የኢትዮ ኢንጂነሪንግ ግሩፕ የአሁኑ አመራሮች ቀደም ሲል የተመረቱ ምርቶች ባለመሸጣቸውና ሌሎች ተግዳሮቶች በመኖራቸው ተቋሙ ከባድ የፋይናንስ ቀውስ ውስጥ መግባቱንም አምነዋል። ሆኖም ግን የአሁኑ አመራር ችግሩን ለማስተካከል እየሰራ ነው ሲሉም ተናግረዋል። ኦዲት ሪፖርቱ ከ2021 እስከ 2023 እንደ አውሮፓውያን አቆጣጠር ባለው ጊዜ ውስጥም እጅግ ዝቅተኛ የምርት ውጤት መመዝገቡን ያሳያል። ለምሳሌ በተለያዩ መጠኖች ከ3284 ትራንስፎርመሮችን ለማምረት ታቅዶ በጊዜው የተመረተው ግን 274 ብቻ መሆኑን ያሳያል። የፌዴራል ኦዲተር ጽሕፈት ቤትም ተቋሙ የማምረት አቅሙን አረጋግጦ ከሀገር ውስጥና ከውጭ ሀገር እውቅና እንዲያገኝ አሳስቧል። ኮሚቴው ተቋሙ የጣለበትን ኃላፊነት በብቃት እንዲወጣ ሲልም ጨምሮ አሳስቧል። ዘገባው የካፒታል ኢትዮጵያ ነው። የኢትዮጵያ የሰው ዘር መገኛ መሆኗን ማረጋገጫ የሆነችው ሉሲ የተገኘችበትን ሐምሳኛ ዓመት ክብረ ባህል ሊከበር መሆኑ ተገለጸ። የኢትዮጵያ ቅርስ ባለስልጣን ሁለተኛውን የቅርስ ምርምር ጉባኤ ግንቦት 14 እና 15 ቀን እንደሚያካሄድም ተነግሯል። ባለስልጣኑ ጉባኤውን አስመልክቶ ለጋዜጠኞች በሰጠው መግለጫ የባለስልጣኑ ምክትል ዋና ዳይሬክተር አቶ ኤልያስ ሽኩር እንደተናገሩት በጉባኤው በኢትዮጵያ ቅርሶች ላይ ትኩረታቸውን ያደረጉ 26 ጥናታዊ ጽሑፎች በውጭ ሀገርና በሀገር ውስጥ ተመርማሪዎች ይቀርባሉ ሲልም ተናግሯል። ከነዚህም ጥናታዊ ጽሑፎች ውስጥ ከስድስት በላይ የሚሆኑት በሉሲ ወይም ድንቅነሽ ላይ ትኩረታቸውን ያደረጉ መሆናቸውንም ተመራማሪው ገልጸዋል። ከሉሲ ግኝት ጋር በጉልህ የሚነሱ የአሜሪካንና የፈረንሳይ ተመራማሪዎችም በጉባኤው ተገኝተው ልምዳቸውን እንደሚያካፍሉ ተነግሯል። ጉባኤው ኢትዮጵያ ምድረ ቀደምት ሀገር መሆኗን የሚያሳይ እንደሆነ የገለጹት ምክትል ዋና ዳይሬክተሩ በጉባኤው ላይ ከቅድመ ታሪክ ግኝቶች እስከ ዘመናዊ የቅርስ አስተዳደር ቴክኒኮች ያሉ ርዕሶች የሚዳሰሱበት የኢትዮጵያ በቅርስና ምርምር ጥበቃ ላይ የሰጠችውን የተለየ ትኩረት ለሌሎች ሀገራት ምሳሌ በሚሆን መልኩ የሚቀርብበት እንደሆነም አብራርተዋል። ሱዳን አዲስ ጠቅላይ ሚኒስትር ሾመልሻ የሱዳኑ የሉዓላዊ ምክር ቤት ሊቀመንበር እና የሱዳን ጦር አዛዥ የሆኑ ጀነራል አብዱልፈታህ አልቡርሃን የቀድሞ የተባበሩት መንግስታት ድርጅት ባለስልጣን ዶክተር ካሚል እንድሪስን በሱዳን ወታደራዊ ኃይል የሚመራው መንግስት ጠቅላይ ሚኒስትር አድርገው ሾመዋል። በሀገሪቱ የሚካሄደው የእርስ በርስ ጦርነት ወደ ሶስተኛ ዓመቱ ሊይዝ ጥቂት ቀናቶች የቀሩት ሲሆን ከ2013 መፈንቅለ መንግስት ወዲህ ለመጀመሪያ ጊዜ ሱዳን ጠቅላይ ሚኒስትር መሾሟ ተነግሯል። የሱዳን ገዢው የሽግግር ሉዓላዊ ምክር ቤት በትናንትናው ዕለት ባወጣው መግለጫ የሉዓላዊ ምክር ቤቱ ሊቀመንበር ካሚል ኤል ታይብ እንግሪስ አብዱል ሀፊዝን ጠቅላይ ሚኒስትር አድርጎ የሚሾም ህገ መንግስታዊ ድንጋጌ አውጥቷል ተብሏል። የሉዓላዊ ምክር ቤትና የሚኒስትሮች ምክር ቤት ባቀፈው የሽግግር ህግ አውጪ ባለስልጣን አቅራቢነት ጠቅላይ ሚኒስትሩን የመሾም እና የመሻር መብትን በመስጠት የሱዳን መንግስት ትናንትና ግንቦት 112017 ዓ ም ህገ መንግስታዊ ስነዱንም ማሻሻሉ ተገልጿል። ህገ መንግስታዊ ማሻሻያው ብሔራዊ መግባባት ካልተደረሰ ወይም አዲስ ምርጫ ካልተካሄደ ከፊታችን አርብ ጀምሮ የሽግግር ጊዜውን ወደ 39 ወራት እንደሚያራዝም የሱዳን ትሪቡን ዘግቧል። ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሬ የገንዘብ መጠን ከፍ መደረጉን የኢትዮጵያ ብሔራዊ ባንክ ገለጸ። ለግል ተጓዦች የሚፈቀደው የውጭ ምንዛሬ ወደ 10 ሺህ የአሜሪካን ዶላር እንዲሁም ለንግድ ስራ መንገደኞች የሚፈቀደው ደግሞ ወደ 15 ሺህ ዶላር ከፍ ማለቱን ብሔራዊ ባንክ ዛሬ ባወጣው መግለጫ ተናግሯል። ባንኩ ለውጭ ሀገር ተጓዦች ምቹ ሁኔታ ለመፍጠር ሲባል ወደ ውጭ ሀገር ለሚጓዙ የኢትዮጵያውያን በጥሬ ገንዘብ የሚፈቀደው የውጭ ምንዛሬ መጠን ከፍ እንዲል መደረጉን ዛሬ በወጣው መግለጫ ተናግሯል። ይህንንም የውጭ ምንዛሬ በጥሬ ገንዘብ ወይም በካርድ መውሰድ እንደሚቻል ባንኩ ጨምሮ ገልጿል። ባንኩ ለውጭ ሀገር ተጓዦች ምቹ ሁኔታ ለመፍጠር ሲባል ወደ ውጭ ሀገር ለሚጓዙ መንገደኞች በጥሬ ገንዘብ የሚፈቀደውን የገንዘብ መጠን ከፍ ማድረግ እንደሚገባው አጥኜ ጨምሬበታለሁ ሲል ዛሬ ባወጣው መግለጫ ተናግሯል። ብሔራዊ ባንክ ዛሬ ጨምሮ ባወጣው መግለጫ ለአን አስመጪዎች የቅድመ ክፍያ አድቫንስ ፔመንት መጠን ከ5 ሺህ አሜሪካን ዶላር ወደ 50 ሺህ አሜሪካን ዶላር ከፍ አድርጓል። ይህ የማሻሻያ እርምጃ አስመጪዎች ለውጭ ሀገራት አቅራቢዎቻቸው የሚያደርጉትን የውጭ ምንዛሪ ቅድመ ክፍያ አድቫንስ ፔይመንት መጠን የሚገድበውን የቆየ የመለወጥ ይረዳል ተብሏል። በዚህም ከአቻ ሀገራት ተሞክሮ በመነሳትና ለብዙ ዓመታት ለውጥ ሳይደረግበት የቆየውን አሰራር የመለወጥን አስፈላጊነት በመገንዘብ ሸቀጦችን ከውጭ ለማስገባት ሊከፈል የነበረውን የቅድመ መጠን ክፍያ ከ5 ሺህ አሜሪካን ዶላር ወደ 50 ሺህ ከፍ ማድረግ አስፈላጊ ሆኖ ተገኝቷል ተብሏል። የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ለዝርዝር እይታ ተመራ። የኢትዮጵያ የሕዝብ እንደራሴዎች ምክር ቤት ዛሬ በአራተኛ ዓመት የሥራ ዘመን 30ኛ መደባኛ ጉባኤው ባደረገው ስብሰባ የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበትን አግባብ ለመደንገግ የወጣውን ረቂቅ አዋጅ ላይ ሲወያይ ቆይቶ ለተጨማሪ ዝርዝር እይታ ወደ እንዲመለስ ሲል ዛሬ ወስኗል። ዛሬ በተካሄደው ስብሰባ ወቅትም አንድ የምክር ቤት አባል ረቂቅ አዋጁ በዚህ ጊዜ ለውይይት መቅረቡ ተገቢ አይደለም የሚል ትችት ሰንዝረዋል። የውጭ ሀገር ካፒታል ወደ አገር ቤት ለማስገባት ታስቦ የተሰናዳ ቢሆንም የቤት ዋጋ በእጅጉ በናረበት በዚህ ጊዜ የማህበረሰቡን የቤት ባለቤትነት አቅም ሊፈታተን ይችላል ሲሉም እንደራሴው ተናግረዋል። እኒሁ የምክር ቤት አባል በቀኝ ግዛት ውስጥ የነበሩ ሀገራትን ተሞክሮ በመጥቀስ ነዋሪውን ከመሀል ሀገር በማፈናቀል በውጭ ዜጎች መተካትን እንዳያመጣ ስጋት እንዳላቸውም ጨምረው ተናግረዋል። አዋጁ መጥደቅ ያለበት ወደፊት የሀገሬ ሰው የቤት ባለቤትነት ሲረጋገጥ ነው የሚል አመለካከት እንዳላቸውም ተናግረዋል። የረቂቅ አዋጁን አስፈላጊነት ያስረዱት የመንግስት ዋና ተጠሪ አቶ ተስፋዬ በልጅጌ የውጭ ሀገራት ዜጎች የቋሚ ንብረት ባለቤት የሆኑ ዘንድ ሲባል የሀገሬውን ሰው የንብረት ባለቤትነት መብት በማያጣበብ መልኩ ሕጋዊ አሰራሩን ተከትሎ የተዘጋጀ አዋጅ መሆኑን አስረድተዋል። አዋጁ ያስፈለገው የውጭ ሀገራት ዜጎች እምነት ኖሯቸው በኢትዮጵያ ኢንቨስት ለማድረግ እምነት እንዲኖራቸው ለማድረግ እንዲሁም በኢትዮጵያ የውጭ ካፒታል ወደ ኢትዮጵያ እንዲመጣ ከፍተኛ አስተዋጽኦ ያለው መሆኑንም የመንግስት ዋና ተጠሪው አስረድተዋል። ምክር ቤቱ ዛሬ ባካሄደው ውይይትም በተጨማሪ ስንት አመት የኖረ የውጭ አገር ዜጋ የቤት ባለቤት መሆን እንደሚችልም በግልጽ መቀመጥ እንዳለበት በተወካዮች ምክር ቤት አባላት ጥያቄ ተነስቷል። በሌላ በኩል በረቂቅ አዋጁ ማንኛውም የውጭ ዜጋ በኢትዮጵያ በማናቸውም አንድ ጊዜ የሚኖረው በማናቸውም አንድ ጊዜ የሚኖረው የማይንቀሳቀስ ንብረት ከፍተኛ ቁጥር ከአምስት እንዳይበልጥ በሚል የተቀመጠው ገደብ በጠየቁ ቁጥር እስከ አምስት ንብረት እንዲይዙ የሚያደርግ ስለሆነ ቢስተካከልም ተብሏል። ረቂቅ አዋጁ ለበርካታ ዓመታት በውጭ ዜጎች ላይ ተጥሎ የኖረውን የመኖሪያ ቤት ባለቤትነት መብት ክልከላ የሚያስቀርም ይሆናል ተብሏል። ዘገባው የሸገር ፌም ነው።